እያየሁትም ነበር ኮሜንታተሮች ናቸው የነገሩኝ እና ቅድም ስለአንተ እያወራን ነበር ሀያት ደጋግማ እያመሰገነችክ እና እኔ የምስጋና ቪዲዮ ሳንቸ ይለታለሁ አንድ ቀን ደግሞ ላይ እንጠራው እና ዋትሳፕ ላይ አውርተናል በሌላ ታማሚ እሱን ለማገዝ እና ሲመጣ በዛው እናመሰግናቸዋለን እናመሰግነዋለን እያልኳቸው ነበር በጣም የምናመሰግነው ስለመጣክ በጣም እናመሰግነው ያው እንግዲህ ሶሻል ሚዲያ አንዱ ትልቁ ጥቅም ይሄ ነው ብዬ አስባለሁ እንደምታዩ ያብዬ ደህና ነው በጣም ሙስ ትናንት ነበረ ትናንት ነው አደላ የመጣው ክትትል ቼክአፕ ነበረው ቁስሉ በሚገርም ሁኔታ በጣም ፈጣን በሆነ ሁኔታ ዳነለት የተሰራው ሰርጀሪ እና በጣም ጥሩ ሁኔታ ላይ ነው ያለው ከዚህ በኋላ አያማውም እንግዲህ እንደ ፈጣሪ ፈቃድ ትምህርቱን በደንብ ይማራል ብዬ አስባለሁ። እናቱም ጎበዝ ናት፣ ባይዘው ሺ በጣም ጎበዝ ናት በአካልም ሳወራት። ልጁ ደግሞ እንደምታየው ባይዘው ትንሽ እየ ልጅ ነው አይደለ በጣም ግን አፉ ማር ነው። ብታይ በጣም በቃ ቢገርም አይነት እንትን ያለ ለዛ ያለው ለዛ ያለው ልጅ ነው እና እኔ እሱንም በማከሜ ደስ ብሎኛል። እግዚአብሔር ይመስገን ጥሩ በጣም ሽበለው፣ በጣም መልካም ሰው ነሽ። የሰራሽን ቪዲዮ አይቻለሁ፣ ብዙ ያረግሻቸውን ነገሮች ይከታተላለሁ እና በርቺ እንግዲህ አለ ሄዳሽ ስራሽን ቀጥ እኔም በመችለው አቅም በሙሉ ደግሞ እንደዚህ የተጨገረኞችን ሌሎችን እያገዝኩ ቀጥላለሁ። ያው እሷ ታውቃለች እሷ እንደው ድንገት በሚዲያ መጣች እንጂ ብዙ አሉ እናግዛቸው ለወዳ ሲቀል በማለት ነው እንጂ አሉ የምናልባት አያትም ታቂ ሆናል። ስለዚህ ይቀጥላሉ። ወደፊቱም እንደዚህ አይነት ችግሮች ሲኖሩ አንችም መታቂያቸው ሰዎች ካሉ በጣም የተቸገሩ ሁሉ ለሽ በውስጥ መላክ ትችላለሽ። ወደ እኔ በምችለው አቅም አግዛቸዋለሁ። በጣም ነው የምናመሰግነው፣ ካሌለን እናንተ። በዚህ ዘመን እንዳንተ አይነት ወጣት ዶክተር ማግኘት በጣም ትልቅ ነገር ነው ለኛ በጣም በእውነት ቃል የለኝም። እንኮራለን ነው ኢትዮጵያ ነው የሚኮራው። በጣም እድሜ ይስጥቅ። እድሜ፣ ጤና፣ ሰላም፣ ፍቅር፣ ደስታ መልካም ነገሮችን ሁሉ ይስጥቅ። በጣም የተደሰት ነው በሀያት ልጅ እንደዚህ መታያ ባዶ በነፃ በነፃ

እንዲህ ጤና ላይ ሲሆን እስፔሻሊ ልጆች ላይ ሲሆን በጣም ልብ ይነካል። እውነት ለመናገር እና በጣም ነው ማመሰግነ በርቺ። ያንቺ ቀጥይበት፣ እንዳትሰለች፣ እንዳትደክሚ። መልክ የሚሰራቸውን ሰዎች በሙሉ ቀጥይ፣ ለነገር ስንቅ ይሆንሻል። ነገ የሚከላከሉልሽ እንቅፋቶች በሙሉ የሚያነሱልሽ እነዚህ ነገሮች ናቸው። ክፉ ነገሮች አንቺ ሳታውቂያቸው የሚያስወግዱልሽ እነዚህ ነገሮች ናቸው በፈጣሪ ዘንድና፣ እንቀጥይበት ማለት ትፈልጋለሁ። እኔም በማንኛውም በማስፈልግበት ጊዜ አለሁ ምንም ወደኋላ የምለው ነገር የለም። ኒታይም እኒ ጥያቄ ካለሽ እኔ በምችለው አቅም በሙሄም ሆን በሌሎች ነገሮች አግዛለሁ። ሀቢባ ቃል እንገባለች ነገር ነው አመሰግናለሁ። በጣም ትልቅ ነገር ነው። በእንዳንተ አይነት ሰው በእጅ በባል መደነቅ በራሱ እጅግ በጣም ትልቅ ነገር ነው። በጣም የምንወድህ የምናከብረህ፣ በጣም ነው የምናመሰግነው ስለ በጎ ስራ እና ብዙ ብዙዎቻችን ያንተን ራዕይ በመከተል በቻልነው መጠን በአቅማችን እንግዲህ ድጋፍ የሚያስፈልጋቸው ሰዎች እንደግፋለን። እያረግሽ ነው፣ እያየ ነው። ጀስት የሚሰሩ ስራ መቀጠሎች አበሳው እንዴት ነ? አንተ ጎረምሳ ደህና ነህ? ምግብ በደንብ ጀምራል? እየበላ ነው። እኔም ናፍቄሃለሁ። ትናንት የሚገርም ጊዜ የሚያሳልፍ ነው። ባይዘዊ ድንገት እኔ እንኳን አላውቅም ነበር ሲመጡ ግን ድንገት መጡ። ኬክ ይዞ እንዳለ ማከማቸውን ልጆች በሙሉ ምናልባት ቪዲዮ ማየት ትቻላለች እና ምናልባት ማከማቸው ልጆች በሙሉ ተከፋፍለው በልተው ሁሉም በቃ አቅፈውት እሷንም እንደዚሁ እና በጣም አሪፍ ጊዜ ነበር ያሳለፍ ነው። አጋጣሚ ነው የሚገርምሽ የመጡት እና በጣም ነው አመሰግነው። እነሱ ግን እውነት እና አንቺም እንደዛ ማድመቸገር አልነበረብሽ ብዬ አስባለሁ። ያው ያንን ነገር ነው ምን ምንስ ማድረግ ምንም ነገር ወላሂ ምን የሰውን ደስታ ከማየት በላይ የሚያስደስት ምንም ነገር የለም። በምንም ነገር አይልም ስሜት በተለይ ደግሞ የልጆች በተለይ ደግሞ የልጆች ነፍስ ሻሴት ነው የምታደርገው፣ እሱ ነው ለእኔም ጉልበት የሚሆን ረጅም ሰዓት እንደምሰራው ለዛ ነው። በጣም አመሰግናለሁ ሀቢባዬ፣ ፕሮግራምሽ ካለ በጣም አሁን ዛሬ ለእሷ የባጃጅ መግዣ እየሰበሰብኩ ነበር። አምስት መቶ ሺህ ብር ሁለት መቶ ሀምሳ ሺህ ኦልሬዲ ሰው አስገብቶ ሁለት መቶ ሀምሳ ሺህ ይቀረው ነበር በሰላሳ ደቂቃ ውስጥ አዋጥቶ አለቀ። እንዲያውም አንድ ሰው አምስት ሺህ ብር ነበር ያልኩት። አንዳንዱ አስር ሺህ አንዳንዱ አስራ አምስት ሺህ እየሰጠ በጣም መልካም ደግ ሰዎች አሉ። እዚህ ሚዲያ ላይ በጣም ብዙ መልካም ሰው የሰው። በሰላሳ ደቂቃ ውስጥ ነው ሁለት መቶ ስልሳ ሺህ የሰበሰብ ነው ካልሄለኝም። ለእነዚህ ሰዎች እኔ በእውነት መቼም መጥቼ እዚህ ጋር አላውቅም። ሚሊዮኖች የሰበሰብኩላቸው ታማሚዎች አሉ። ለነጥብ ስድስት ለነጥብ አምስት የሰበሰብኩላቸው ታማሚዎች አሉ። በአንድ ቀን ማለት ነው። በሰባት ሰዓት ውስጥ በስምንት ሰዓት ውስጥ እና በጣም እኔያ ቃል የለኝም ለዚህ ህዝብ፣ በጣም ደግ ህዝብ ያለን። በጣም አልናሽ ጤሻ እንዳይ ወርክሽ ያስሽ ይጨምርልሽ ያስሽ ያበርክትልሽ። እኔም በውስጥ ያልኩሽን ነገር እንደሚመች ክንቀን ንገረኝ። እኔ ችግር የለውም እሁድ እሁድ ይመቸኛል፣ ከሰዓት በኋላ እሁድ እሁድ ስራ ስለምውል ማለት ነው ከሰኞ እስከ እሁድ

ወላጆች እናቶች አባቶች በብዛት እኔ ስማክመው ችግር በብዛት ያው ሁሉንም ችግሮች አክማለሁ። ወላጆች ያው ህጻናትን ብቻ ማክም ይመስላቸዋል። በእርግጥ ሁሉንም የአንገት መለክ ምና ማክመው እና ወላጆችም ሆይ በጣም ባገኘቸው አጋጣሚዎች ሙሉ ስለምናገር ነው። ልጆቻችሁ የሚያፍናቸው ከሆነ የሚያንቆራፉባቸው ከሆነ አፋቸውን ከፍተው የሚገኙ የሚገላበጡ ይሄ ከእንቅልፋቸው አየር ያጠራቸው የሚነሱ ከሆነ አልፎ አልፎ እንደዚህ እንደ ላሃች ነገር አፋቸው ላይ ነጭ ነጭ ነገር ራቅ የሚይዝ ከሆነ አልፎ አልፎ ደግሞ ሽንታቸውን አልጋ ላይ የሚሸኑ ከሆነ በመጨነቅ ብዛት ማለት ነው ይሄ ጤናማ ነገር አይደለም። ይሄ ከአፍንጫቸው ጀርባ ላይ በሚያድግ የአፍንጫ ቶንሲል ወይም የአፍንጫ ትርፍ ስጋ የምንለዋለና በዛ ምክንያት ስለሆነ እንደቀላል አትዩት፣ መታከም ይችላል። የሚታከመውን በመድኃኒትም ሊሆን ይችላል፣ በሰርጀሪም ሊሆን ይችላል። ምንም ምንም ግን ለእንደዚህ አይነት ችግር ውስጥ የሚሰቃዩ ልጆች ካሏቸው በማካቸውን አሳክሟቸው፣ መታከም አለባቸው፣ መታየት አለባቸው። ምክንያቱም መመሰለሻ ይላል። በጣም ክፍለ ሀገርም ላይ ከገጠር ይመጣሉ እና በብዛት አስን ይመስላቸዋል በብዛት ይሄ አለርጂ ብቻ ይመስላችኋል። በብዛት በዘር ይመስላችኋል። ባለቤት ያንኮራፈል፣ ስለዚህ እሱ ጋ ተላልፎበት ነው፣ ታንኮራፈል ተላልፎባት ነው ብሎ እስከማሰብ ደረጃ ሁሉ ይደርሳሉና ይሄ ትክክል አይደለም። ልጆች ላይ የሚከሰተው የችግር ዘጠና አምስት ፐርሰንት በላይ ይሄ በዚህ ምክንያት ነው፣ ብላስ ደግሞ በደንብ መታከምና ልጆችም ሰላማቸው ግን ተማደግ ይችላሉ። አንድ ልጅ በህይወት ሲኖር ወይም ደግሞ ሲያድግ ሶስት ዋና ዋና ነገሮች ያስፈልጉታል። አንደኛ ምግብ ነው። ሁለተኛ ደግሞ በቂ የሆነ አየር ያስፈልገዋል። ሶስተኛ ነገር መጫወት ፕሌይ ቻይልድ ፕሌይ ልጆች ሲጫወቱ ሲዝናኑ፣ በጣም ለአእምሯቸው፣ በጣም ከአለም ጋር የሚግባቡበት ታይም ነው እና ይህን ነገር በጣም ሲሪስሊ ማየት አለባቸው። በደንብ ማየት ያነፍስ ሕፃን ያ ማለት በሌሊት አንኮራፋፈ ነው ተጨነቀ ማለት ኦክሲጅን መጠናቸው ይቀንሳል ለሌት እና ያ ደግሞ በረጅም ጊዜ አእምሯቸው ለችግር ይፈጥራል። በጣም ፈጣን ይሆናሉ፣ በጣም ቀሽቃዥ ይሆናሉ። ሀሳባቸው መሰብሰብ አይችሉም። ይሄ እንደዚህ ኮምፕሌክስ የሆኑ የሂሳብ ፊዚክስ ምንላቸው ነገሮች ላይ ትምህርቶች ላይ ደካማ የሆኑ ይመጣሉ። ይህ በጣም ኮምፕሌክስ የሚባሉ ነገሮች ላይ በቃ ችላይ ማለት ነገር ይኖራቸዋል። አእምሯቸው አይቀበልላቸውም። ያ ብቻም ሳይሆን ሀሳባቸውን አንድ ነገር ላይ ማድረግ አይችሉም። የሆነ ነገር ጀምሮ ነሱ ትለው ወደ ሌላ የሆነ ነገር ትለው ወደ ሌላ ይሄ አይነት ነገር ይፈጥርባቸዋል። ፕለስ ሰውነታቸው በጣም ይከሳል። ቀጫጫ ነው የሚሆኑት በጣም ማለት ነው እና እድገታቸው ራሱ በጣም ይቀንሳል። ይሽ አምሮ ላይ ነው ግሮዞርሞን ይባላል እና ይህ ግሮዞርሞን የሚመረተው በጣም ጥሩ እንቅልፍ በምነተኛበት ሰዓት ላይ ነው። በጣም ጸጥ ያለ ለጥ ያለ ዲፕ የሆነ ስሊፕ ላይ ነው እና እንደዚህ የሚታፈኑ የሚንኮራፉ ልጆች ጥሩ የሆነ እንቅልፍ አይኖራቸውም የተሰባበረ መሀል ላይ የነቁ እንደገና የተኙ ስለሆነ አምራችን ግሮዝ ሆርሞን የሚባለው ለእድገት የሚያስፈልገውን ሆርሞን ማምረት ስለማይችል ለረጅም ጊዜ በጣም ቅጭጭ ይላሉ። በቃ ጭንቅላታቸው ብቻ የሚታይ እጃቸው፣ እግራቸው ቀጫጫ ልጆች ይሆናሉና በተቻላችሁ መጠን ና ይነ ነገሮች ስታዩ አሳክኗቸው ማለት ፈልጋለሁ። አሁን መሀል ያዝሽ በጣም አሳሳቢ ነገር። ስለእኔ ራሴ ጥያቄ ነበር። የኔ ልጅ አፍንጫ ፍርፍር ፍስጋ ነበረበት እና በዚህ ይነቴ ሰርጀሪ የተደረገለት የታወቀለት በጆሮ ምክንያት ነው። ኮክሌር ኢምፕላንት ኮክሌር ኢምፕላንት ተጠቃሚ ነው ልጅ እና ሂሪንግ ሲወለድ በዚህ ሰርጀሪ ሊደረግ ሲል ነው። በምርመራ አፍንጫው ሰርተርክት እንዳለ ይታወቃል። ያመጡ ልጅ ሆኖ ነው የተደረገለት እና እኔ እንኳን አላወቅኩም ነበር ላይክ የጆሮን የሚ የአፍንጫውን ግን ሲቲ ስካን ና ኤምአርአይ ሲደረግ ለጆሮ ሰርጀሪ ከመደረጉ በፊት ሙሉ መመርመር አለበት። ምንም አይነት የጤና ንከር ካለ ኬዝ መደረግ ነው ለማረጋገጥ። ና የታወቀለት በዚህኛው ምርመራ ለጆሮ ሰርጀሪ ለመደረግ ሲመረመር ነው እንጂ እኔ ራሴ እስከ ዓመት ከስድስት ወር አላውቅም ነበር ትርፍ ሥጋ እንዳውሰን እንደነበረ። ለብዙ እናቶች ይሄ አፍንጫ ቶንሲል የምንለው ነገር ከጆሮ ጋር ይያዛል። ጆሮችን ላይ ውሃ እንዲቋጥር ና የመስማት ተቅማችን እንዲቀንስ ያደርገዋል። እንዴት ማወቅ ትችያለሽ መሰለሽ? አሁን ለምሳሌ ላይ አፍንጫት ምን ይዘን መራቃችን ሰብሰብ አድርገናታችን ላይ አፍንጫችን ይዘን መራቃችን ብንወጥ ጆሯችን ድፍን ነው ማለት ስሜት ይሰማናል። ያም የሆነው አፍንጫችንና ጆሯችን የተገናኘበት ትቦ ስለሚገናኝ ነው እና ይሄ አፍንጫ ጀርባ የሚበቅለው ቶንሲል ያን ትቦ ስለሚዘጋው ከጆሮ ውስጥ ያለው ፈሳሽ ይጠራቀምና መስማት አቅማቸው በጣም እየቀነሰ እየቀነሰ እየቀነሰ ይመጣል ማለት ነው። ቶሎ ካልታከመ ደግሞ በጣም ከፍተኛ የሆነ መስማት ችግር በዚ ያመጣል። ልጆች ደግሞ ካልሰሙ በልጅነታቸው መናገር አይችሉም እና ትናንሽ ቃላትን ብቻ ነው የሚናገሩት ማለት ነው። በጣም ትክክለኛ ሳይሆን ያነሳሽው ብቻ ዞሮ ዞሮ ይህን ነገር ማስተላለፍ ስለፈለግኩ ነው። አመሰግናለሁ። ሀቢባ ድምፅሽ አይሰማም። ልጆች የኢትዮ ፕሌይግራውንድ ገብተው ሰላም እያሉ ሚውት አድርጌ ነበር ግን እየሰማሁህ ነበር። የኔ ጫጫታ እንዳይሰማኝ እነሱ ነው ሚውት ያደረኩት። አመሰግነው እና ብዙ እናቶች ይህንን አያቁትም። ለማለት ለማለፍ ፈልጌ አያስታውቅም፣ ግን አንዴ ከተቆረጠ በኋላ ተርፍ ስጋ ፍጫሳት ድጋሚ የመብቀል እንትናለ ጥሩ ጥያቄ። እሱንም ለመልስልሽ በእርግጥ ቪዲዮ ስርጭበታለው። በትክክል ከወጣ በትክክል ከተነሳ ሙሉ ለሙሉ ከወጣ የመተካት እድል የለውም። ነገር ግን ሙሉ ለሙሉ መውጣቱ ላይ እርግጠኛ መሆን አስፈላጊ ነው እያምናለሁ። እሱም ደግሞ ለማድረግ ኢንዶስኮፕ የምትባላለች ካሜራ ፍንጫ ውስጥ ገብቶ ልክ ሰርጀሪ እንዳለቀ ማየትና የቀሩትን ለአርገ ማሳት ነገር አስፈላጊ ነው። ድጋሚ ሊጠቀሙ እንዲመጣ የሚችልበት ሌላ እድል የለውም። ፕላስ አሰራሩ ላይ ደግሞ እኛ ያው እንደ ባለሙያ የምንጠቀማቸው ቴክኒኮች አሉ። ኢቨርተናልነስ ይባይሲ እስከዛ ስከተሰራ ቀለል ለማድረግ ሊጠቀም የሚችልበት እድል የለውም።

ይህን እንዲያውቁ ስላደረግክ እጅግ በጣም አድርገን እናመሰግናለን። በጣም ነው የምናከብረህ። አይ ወንድም ካልደ ሊታወቅ ፈልጎ ነው።